ስሙ አይደለም። ገርል እና ታምር እኮ አለ። እንደውም ከአሁን በኋላ በእነሱ ገርል እና ታምር እኛ የምንግባል። እንደ መስቲካ አቀብሎ መስቲካ እኔ ያኘኩትን መስቲካ ሰጥቻት መስቲካውን በልታ አረገዘች ያለ። እንዲህ አይነት ታምር ከጴንጤ እንጂ ከወትሮ ስለሆን ይዘቡ። ማይ ብራዘር ለአቡን የጠረገበትን ሶፍት በልቼው አጋሳኝ። እንዲህ አይነት ታምር የተሰማሁት ይኸው ታምር፣ ገርል ታምር የለም እናንተ ጋር። ልዩነቱ ምንድን ነው? የእኛን የእናንተ እኛ ጋር ተጽፏል። እስኪ ይህንን ቪዲዮ ኮፕ ሊንክ አድርጉ እስቲ ወንድነ ወንድም ያክሊል ወንድነ ሶፍት አስበሉ፣ ዘይት ሽጡ፣ እንደዚህ አድርጉ፣ በማስቲካ አስረግዙ ብሎ በመጽሐፍ የተሰነደ ወንጌላ ማኝ ትምህርታችን ዶክትሪናችን ይሄ ነው ብላ ያስቀመጠችው ትምህርት ካለ አምጣ። የተክሊየን ተቅማጥና ቅዱስ ቁርባን በፍርፋሪና በአተላ ቦታ ፈንታ ይወሰዳል። እንዲሁም ደግሞ መባጽዮን ከንፈሩን ሳመኝ ማርያም የወንድ ልጅ የወር አበባ እንዲያ አደረገች የሚለውን ትምህርት ለመደበቅ እኛ ቤት ያሉ የተወገዙ ደግሞ ትክክለኛ ያሉን ሐሰተኛ ነቢያትና ሐሰተኛ አገልጋዮችን ሜንሽን ማድረግ በጣም ይሄ የመጨረሻ አስቅኝ ሁኔታ አስቅኝ በጣም የሚያስቅ ሁኔታ ማለት ነው። ለምን መሰለ መልስ ስላጣ ወዲህ ወዲያውን ግራ ተጋብተሃል። በጣም አጣብቀኝ ውስጥ ገብተሃል እና ሞቆሃል። አራግብልሃለሁ በደንብ አድርጌ አራግብልሃል ወደ ጌታ ወደ ኢየሱስ ክርስቶስ ወደ እውነት እንድትመጣ ማለት ነው። የናንተን ስህተት ለመሸፈን በመጽሐፍ የተሰነደ በትምህርት ደረጃ ያለን ትምህርት ለመሸፈን እኛ ቤት ሁላችንም የማንቀበለው አንዳንድ ትክክለኛ ያሉን የአገልግሎት ስርዓቶችን አምጥተ ማቅረብ በጣም ያሳዝናል። ዘላለም ዓለማችሁን ሶፍት ሶፍት የምትሉ የአቡነ ሃራ ጭቃና የአቡነ ሃራ እንትን ላይ የበቀለውን ጭቃ ሰውነትን ተቀባ የሚል ትምህርት እ ይሄ የጌታን ስጋና ደም እንደ አተላ እና ፍርፋሪ ይሆንላል የሚለውን ትምህርት ለመደበቅ በመጽሐፍ የተሰነደ ትምህርት ነው ብላ የምትሳለሟቸውን መጽሐፎች ሀሰት ለማድረግ የእኛን አንዳንድ ከኛ ወገን ያሉን ትክክለኛ ያሉን አገልጋዮች ሜንሽን ማድረግ በጣም ያሳዝናል እና አስቆኛል። ብራዘር በጣም ነው የሳቀኝ። ተጽፎ ቁጭ ያለ እነሱ የሚቀበሉትን ነገር አስቀምጦ እኛ መሀል ላይ በየት በኩል እንደገቡ የማይታወቁ አደገኛ ሀሰተኛ ነቢያቶች የሚያወሩትን ነገር ሜንሽን አድርጎ እናንተ ጋር አለ። እስቲ ወንድ ከው እውነትም አምጣ። እንደዚህ ተጽፎ ያለውን እኛ እንቀበላለን ተብሎ የተጻፈው የለም። የለም። እውነትም ሞቀዋል። ወደ ኢየሱስ ና ጌታ ሲመሰገን ታብዳላችሁ። እ ማንነታችሁን እኮ አሳያችሁ። ጌታ ሲመሰገን አበዳችሁ እኮ አበዳችሁ፣ ዲያብሎሶች እንደሆናቸው አሳያችሁ እኮ ጌታ ሲመሰገን እኮ ኮረንት የያዛችሁ፣ ሲጨፈርላችሁ ሲሰደብላችሁ አንበሳ አደለ እንደ የምትሰጡት የነበረው ኮረንት የያዛችሁት እኮ ለምን ጌታ ተመሰገነ ነው ለምን ጌታ ተመሰገነ? ይኸው ገብቼ ጌታን ነው የማዳመጠው። መዝሙር ነው የምንዘምረው፣ ወንጌል ነው የምንሰብከው። ዲያብሎስ መጠራቀሚያ ኦርቶዶክስ ቤት ነው፣ የአጋንንት መጫወቻ ኦርቶዶክስ ቤት ነው። አብሶሉ ይነግርሃለሁ እና በጣም ነው እግዚአብሔር ልቦና ይስጣቸው። ጌታን ማመስገን እንደ ኃጢአት ነው የሚቆጠረው። ምክንያቱም እንትና እንትና ብሎ ያስቀመጡ ሰዎች አሉ። የእነሱን ስም ታይጠቅሱ ጌታን ብቻ ኢየሱስን ብቻ ማውራት ኃጢአት ነው። እግዚአብሔር ልብ ስታችሁ እውነትም እግዚአብሔር ልብ ስታችሁ። ወደ ኢየሱስ ነው። ኢየሱስ ይወዳችኋል። አራ አንዴ ስሙ። ሙሉ ለሙሉ በፈጣሪ እምነት ቢኖራችሁ ምን ሊፈጠር እንደሚችል አስባችሁ ታውቃላችሁ? ጆርጅ ሙለር ይሄንን አድርጎታል። ለአስር ሺህ ወላጅ ለሌላቸው ህፃናት ማሳደጊያ ከፍቶ ነበር። ነገር ግን የሚያስገርመው ይሄ ነው፣ ማንንም ሰው ገንዘብ ጠይቆ አያውቅም። ፈጣሪ ሁሉን ነገር ያቀርብልኛል ብሎ በተደጋጋሚ ነበር የሚጸልየው። የሆነ ቀን ጠዋትም ለህፃናቶቹ ምንም አይነት ምግብ አልነበረም። ሙለር ጠረጴዛ ላይ ሰበሰባቸውና መጸል ላይ ጀመረ ምንም እንኳን ምግብ ባይኖር ፈጣሪ ይመስገን እያለ ይጸለያል። በድንገትም በሩ ይንኳኳል። የዛ ከተማ ዳቦ ጋጋሪ ትኩስ ዳቦ ይዞ በር ላይ ቆሟል። ትናንትና ማታ እንቅልፍ እምቢ ብሎኝ ነው ያደርኩት። ይሄንንም ዳቦ ፈጣሪ ልናንተ እንድጋግርላችሁ የፈለገ አይነት ስሜት ነው የተሰማኝ ብሎ ይናገራል። ይሄ ብቻ አልነበረም ታዲያ። ከደቂቃዎች በኋላ ወተት የሚያመላለሰው መኪና የህፃናቶች ማሳደጊያ በር ላይ ይበላሻል። ሹፌሩም የሚያስፈልጋቸውን ያህል ወተት ይሰጣቸዋል። የጆርጅ ሙለር ህይወት ፈጣሪ ሁሉን ነገር እንደሚያዘጋጅ ሕያው ምስክር ነው። ያረጋገጠልን ነገርም ፈጣሪን ሙሉ ለሙሉ ስናምነው ተአምራት እንደሚፈጠር ነው። ዛሬ ፈጣሪን ምን ላይ ነው የምታምኑት? ገርሞኛል። የሚገርም መልእክት ነው። የእኛ ዓለም አመን ብዙ ነገሮቻችንን ጎትቶ ይዟል። በእሱ ላይ የምንደገፍበትን አቅም ራሱ እግዚአብሔር ይስጠን። ስሙ ይልን ሰው ጴንጤ የሚሆነው መጽሐፍ ቅዱስን የማይቀበል ከሆነ ብቻና ብቻ ነው። እኔም በግልጽ ነው የምናገረው። ሰው ጴንጤ የሚሆነው መጽሐፍ ቅዱስን አልቀበልም ካለ ለማጥናት ከሞከራ የሆነ ሰዓት ላይ ጴንጤው ይቀጠላሉ ካለ በቃ መጽሐፍ ቅዱስን አልቀበል ብሎ ቆርጦ ተነስቷል ማለት ነው። ተረት ባልድም የሚየላ ብዬ ነው ምናምን የሚባል ተረት አለ። አሳዘንከኝ፣ በእውነት አሳዘንከኝ። ዞሮዋል እንደ አባ ማለት እየገለበጥክ ነው እንደ እያነበብክ ያለው። ሰው መጽሐፍ ቅዱስን ካነበበ ካወቀ ጴንጤ ሊሆን አይችልም። በአምሳ ስምንት መንገድ ገባለሁ ብሎ ይሞክራል። ስለ እኔ የታረዱና የተሰዉ ቅዱሳን አለ ብሎ ያምናል። በኢየሱስ በኩል ሳይሆን በእነሱም በኩል እንገባለን ብሎ ማመን ይጀምራል። በስራ ለመዳን ላይታቸው ወርዳል። ያንን ሁሉ የሚያደርገው መች ነው? መጽሐፍ ቅዱስን ካነበበ በስራችን ነው የምንገባው ብሎ ይታገላል። በጸጋ የሚባል ቃል አይቀበልም። በጣም እንትን እየሆንክ ነው። ወደ ኢየሱስና ና አሳዘን። ከየእውነት የምታወራውን ነገር ራሱ አላወቅክም። መጽሐፍ ቅዱስን ያነበበ ሰው ከወደ ኢየሱስ ነው የሚሄደው። ወደ ማን ይሄዳል? ህይወት እሱ እንደሆነ ያውቃል። ታዲያ ሰው ጴንጤ ከሆነ እንደዚያ፣ ምን ምኑን ከምን ጋር ነው የምታገናኘው? እንደውም ልንገርህ፣ አንተ ያለበት ቦታ ላይ ብዙ ሰዎች ያሉት መጽሐፍ ቅዱስን ስላላነበቡ ነው። ገልብጠ ነው ያነበብከው። ወደ ራስ መልስና ሰው መጽሐፍ ቅዱስን ካነበበ ካወቀ ቀጥታ ወደ ኢየሱስ ይመጣል፣ አለቀ። በጣም የሚወድ ከሆነ እግዚአብሔር ኢየሱስን ነው የሚገልጥብህ። በጣም የሚፈልግ ከሆነ አይኑ ላይ ካለ ልጁን ነው የሚያሳይብህ። አንዲት ሴት አለች፣ እኔም እዚህ በጣም ደጋግሜ ማነሳት ሩት ሩት፣ በመቸለታም አንስቼላቸዋለሁ። ሩት ሩት አትገርምም? ታምር አላረገች የሞት አላስነሳሽ ባልተረተረች ምንም እኮ የሠራችሁ ታምር እኮ የለም ጨክና መሲ ግንድ ውስጥ የገባች ሴት እግዚአብሔር ከወደደ የሚያደረግልህ እሱ ነው ኗሚናት አደለ ቤተልሔም ረሃብ መጣ ይልና የት ነው የሄደች ሞአብ ቤተልሔም እኮ ዳቦ አይጠፋም ስሙ ራሱ የምግብ ቤት የዳቦ ቤት የዳቦ ቤት እንዲራብ ያደረገው ጊዜ ኖሃሚንን ወስዶ ሩትን ይዛለት እንድትመጣ የታሪክ ባለቤት እግዚአብሔር ኗ መሀል ላይ ቆመህ እኮ አይገባም። ካለቀ በኋላ ነው የሚገባ አሁን ኖሃሚን እኮ እየኖረች አይገባት፣ ምን እየሰራ እንደሆነ ጊዜ እግዚአብሔር ለመሲያዊ ላይኑ ነው የሚጨነቀው፣ ለኖሃሚን አይደለም ሚጨነቀው። አሁን ለእናንተ አይጨነቅም እያልኳቸው አይደለም፣ ኢየሱስን ራሱ የሰጠን ለኛ አስቦ ነው። ግን በጣም እግዚአብሔር የሚያንገበግበው ጉዳይ ልጁ ነው። ከእኔ በላይ የሚያንገበግበው ኢየሱስ ነው። ኖአሚንን ወሰዳት፣ ኖአሚንን ወስዷት፣ ስሙኝ፣ ኖአሚንን ወሰዳትና በዚያ ባላ ሞተ ይላል አይደል? ልጆቿ ሞቱ ይላል። ከዛ ሁለቱ ልጆቿን ኬሊዮንና መሃሎንን ያገቡት ሩትና ያቺኛው ማን ነበረ ስሙ? እኔ ባክ ያረገ ሰው እኮ ብዙ አሊዝ፣ ስሙኝ፣ ስሙኝ፣ ሀሳባችሁ መልሱ፣ አረቃቸው ኦርፋ ሁለቱ ምራቶቿ ቀሩ፣ ነው አይደለም የሚለው? ከዛ ኖሃሚን በቃ እኔ መራራ ነኝ ብላ ባይዘወይ ወደ ጎን አይደለም፣ አረ ኮምፕሌን። ሁሉን የሚችል አምላክ አስመረረኝ አለች። ወደ ጎን ቢሆን ከእንትና ጋር ታወራለህ። ሁሉን የሚችል አምላክ አስመረረኝ ሊገለይ ነው። ኖሃሚን እንዳትሉ ማራ በሉኝ አለች። እሺ አሏት። ሞአባውያን ናቸው ልጆቹ። ምን ያውቃሉ? ያህዌን እኮ አያውቁትም። ኖሃሚን ኖሃሚን ላይ እኮ ነው የሚያውቁት። ኖሃሚን ደግሞ የምታስተዋውቃቸው ኮምፕሌን እያደረገች ። ያላችሁ የዛ የዕብራውያን አምላክ አራ ያላችሁ ጨርሶ ብቻዬን አስገረኝ። ከዛ በቃ ወደ አገሬ ወደ ቤተልሔም ልሂድ፣ እግዚአብሔር ቤተልሔምን ጎብኝቷል እናንተ አለችና መረቀቻቸው። በጣም አስገራሚ ምርቃት መረቀቻቸው። ወደ እናቶቻችሁ ቤት ተመለሱ፣ ወደ አባቶቻችሁ ቤት ሂዱ፣ እንደገና አግቡ፣ እግዚአብሔር ቤታችሁን ይባርክ ብላ መረቀቻችሁ። ሂዱ፣ አይዟችሁ፣ በቃ ምንም አትሆኑ። በፍጹም አንመለስም እያሉ እያለቀሱ መጡ። ይሄ መሳፍንት 16 አካባቢ ነው ታሪኩ። ባይዘው ለብቻው መጽሐፍ ስለተጻፈለት እንጂ ታሪኩን ካስገባችሁት መሳፍንት ዘመን ላይ ነው፣ ምዕራፍ 16 ላይ ነው የሚገባው። እና ሄዱና ከሞአብ ወደ ቤተልሔም፣ ወደ እስራኤል ክልል መሻገሪያው ላይ ወንዙ ጋር ሲደርሱ ኑሃሚን ያለቻቸው ተመለሱ። አንመለስም። አረ ተመለሱ። መሬት ላይ እየተንከባለሉ ኡ ሲሉ፣ ቆይ ቁሙ አለቻቸው። ስሜት ነው አይ በፍጹም ስሜት ያጡ። እኔ እኮ ተመለሱም ብሎ እኮ ስለማልፈልጋችሁ ሳይሆን ዲኔ አሁን በቤተልሔም ገብቼ አገባለሁ አለች። ነው ኖአሚን፣ እድሜዋ በጣም አርጅቷል። አታገቢም እንዶ ባገባ አለቻቸው። ኦልድ አለው አትልጭ እንዶ በወልድ እም ወልደው ልጅ አድርጎ ያገባችኋል። እንዴ አገባንም ታዲያ ተመለሷ እንዴ ያገናኙን ልጆቻችን አይደሉ እንዴ። ተመለሱ ስትል ኦርፋ ይላል ስማት እኔ ግን ኦርፋ ትገርመኛለች። ኖአሚን አግብታ ወልዳ ልጇ አድጎ ያገባኛል ብላ ነበር ማለት ነው የመጣችው። እግዚአብሔር አንተን ከወደደ ኢየሱስን ይገልጣል። ከዚህ ውጪ ከስር የሚያስገባው ታኮ የለም። የኢየሱስ ስም የተባረከ። እወዳችኋለሁ። ለዛሬ የነበሩ ቪዲዮች እነዚህ ነበሩ። ቀጣይ በሌላ እንገናኛለን። የኢየሱስ ስም የተባረከ። ሰብስክራይብ፣ ሼር፣ ላይክ ማድረጋችሁን እንዳትረሱ። እወዳችኋለሁ። ተባረኩ።